ቅቶ እጅና ጉሩ መስራት አቅቶት አይደለም ግን፣ አንዳንድ የአሜሪካን ሀገር ውስጥ ይሄ አንዳንድ የአሜሪካን ሲስተም እንትን ነገር ነው፣ ገባሽ ሻል የሆነ ነገር ስርቤ ከባሽ የሆነ ነገር ካለ ሪከርድ ካለብሽ ስራ ለመቀጠር ዲቦራ ከባድ ነው። አንዴ አትግቢ ነው ምልሽ፣ ገብተሽ ከወጣሽ ግን ስራ መቀጠር ይከብዳል። እዚ አሜሪካን ሀገር ቀላል አይደለም፣ ማንም ሰው አይቀጥርሽም። እና ላይክ ብዙ ነገር አለ። ከቻላችሁ ማገዝ፣ ካልቻላችሁ ደግሞ መተው። በቃ እኔ እግዚአብሔር ምስክሬ ነው ዲቦራ መቤቴን፣ እሱ እንዳይከፋ በቃ ምባይን የመጣው ውስጤ ማለት እሱ እንዳይደብረው ምናምን እየሳኩ ምናምን ነው እና ብታይ እግዚአብሔርን እኔ በውስጥ እንኳን አልነገረኝም ዲቦራ መቤቴን። ቢነግረኝ እንኳን እኔ የሆነ ውጪ እንኳን ሳይወጣ እንደዚህ ሳይናገር ሰው ፈልጌ የማውቃቸውን ሰው ፈልጌ ግሩፕ ከፍቼ እንዲያው በትንሹ እንኳን ሶስት መቶ ሶስት መቶ ዶላር አቅማቸውን ቢረዱ ምናምን ጥሩ ነው። እግዚአብሔር እንደዛ አግዘው ነበር። ለአደባባይ ራሱ ሳይወጣ እን እግዚአብሔርን እኔ በጣም ነው ያዘንኩት። አሁን ግን ሰው ወጥቶ እንዴት ይሳደባል? እሱን በቃ ከኔ ጋር ብቻ በቃ ከኔጋ እንነግራቸዋለን ለምን ለምናውቃቸው ጊፍተሮች እንዳለን እንናገራለን፣ ሼር እናደርጋለን ምናምን። ከዛ በቃ ሰፖርት ይደረጋይስ እግዚአብሔር እንደረግ ለሀምሳ ሰው ደግሞ ጌጡ ነው አንድ ሰው ከሚሰጠው ሰብሰብ ብሎ ሁሉም የተለያየ ትንሽም ትልቅም ትንሽም ትልቅም ነገር ሲሰጠው ሰብሰብ ብሎ ይጠቅመዋል። ደግሞ በእንደዚህ አይነት ነገር የሚታወቅ አይነት ሰው አይደለም፣ ገባ አይደለም እንዲ ልኩማ በጣም የሚሰራ ሰው ነው። እኔ ቋቋሆነ የምናውቀው የሆነ በኩል ማንነቱ ነው፣ እንደ እንትና ማለት ነው። እዚህ ልሻል ማን ነው እንትና የተቸገረ ጊዜ አዶናይ፣ አዶናይም ኢትዮጵያዊ ኩማም ኢትዮጵያዊ ጋይስ፣ ሁለቱም ኢትዮጵያዊ። አዶናይ ጊዜሆነሆነ ለማለት ራሱ በጣም ብዙ ታግሎ ነው ቢከዝ የሚባለውን ነገር ስለሚያውቅ ሶሻል ሚዲያ አፕሪት ከሚያደርገው የሚነቅፉ ይበዛል፣ ሶሻል ሚዲያ ላይ ሰው። ደግሞ ኩማ በጣም በጣም በጣም የሚሰራ ልጅ ነበር። ምናምን ምናምን ምናምን ያጋጥመው ባያጋጥመው በሰው ገዳፋ ለጥያቄ ተብሎ ገብቶ ይህ ሁሉ ነገር ደርሰውበት ግን ሰው አይረዳም። በቃ አበሻ አበሻ ሰው ሲሞት ነው ቲሸርት አሰርቶ ጉርጉሮ ከፍቶ ሙሾ ለቆ ፕሮፋይል አድርጎ ሚያለቅሰው ሰው በህይወት እያለ ካልተረዳዳ መቼ ነው እንትን የምትሉት? አሁን ማህበረሰብ ማህበረሰብን፣ አሁን ነገ ብታምም የሚሆን እርዳታ ብፈልግ ዲቦራ ለመውጣት ይሰቅሻል በቃ ገብቶሻል። አሁን ለምሳሌ የሆነ ከባድ ነገር ሊመጣ ይችላል። አሁን የሆነ ነገ እግዚአብሔር ያደርገብኝና የሆነ የሆነ ህመም ቢፈጠር ብ ብዙ ሺህ ዶላር የሚያስፈልገኝ ከሆነ ይህም ማህበረሰብ ወጥቼ ለመጠየቅ ይከብደኛል። በቃ ሁሉንም ሁሉንም ሊዘርፉ ነው፣ ሁሉንም ሊበሉ ነው፣ ሁሉንም እንደዚህ ስሜ ጠፍቶ ማመጣው ምዘርፈው ገንዘብ ከሚመጣ ባናቱ ይዘቅዘቅ። ገንዘቡ አልፈልግም። ስምሽ ጠፍቶ ተዋርደ ጀመረ ቤት ታየ እንደው እግዚአብሔር ንበይና እግዚአብሔር እንደው እንደው ሰው አፍ ውስጥ መግባት ቀልድ ነው። እንደ አበሻ እዛም ያበሻ አፍ ማለት ነው ብረት ያጣምማል አጥንት ነው የሚሰብረው። አጥንትሽን እንክት የሚያደርገው በጣም መጥፎ ነው። ምክንያቱም አስብኝ አሁን የሆነ ነገር እንኳን ዘለል ዘለል ብለሽ ጫውታ ያለው ነገር ከምጥ ማለት ነው። የሆነ በቃ በዛ ተገን እያረጉ ነው ስብርብር የሚያደርጉት ምላስ ከባል ነው። ወጣ ጋይስ፣ እግዚአብሔር እንደ ምላስ እንደ ሰው ምላስ ስንቱን ነው እዚህ ቲክቶክ ላይ ያየሁት። ሲመጡ እንዴት እንደሚያማምሩ ዲቦራ፣ እንዴት ደስ እንደሚሉ ከዛ ምላስ ውስጥ ከገቡ ያበሻ ምላስ ውስጥ አጥንት አጥንት መስሎ ነው ስንቶቹን ያየናቸው። ሰውን አይን ማየት ላይክ ወይ አይረዱ ወይ አይተውትኝ። ከቻላችሁ መራ ካቻላችሁ ካልቻላችሁ ነው ለሚረዳ መተው ዝም ማለት በቃ። እንዴት ግን እንዴት እግዚአብሔር ነው! አሜሪካን አገር ከቅጠላ እንትን እኮ አደረጉት እኮ ከዛፍ ላይ ገንዘብ የሚመጣ አደረጉት እኮ ከዛፍ ላይ ምን የሚመጣ ገንዘብ ይመስላል። ቤታ መታሰሩ ነው አይደለም? መታሰሩ ነው አይደለም? እንደዚህ የጎዳው ቤታ አንጀት የተላወሰ እመቤቴን አንጀት የተላወሰ እኔ በሳቱ ብኖር አንበሳ ነበር፣ እንዳንጋንጋለን ነበር። ቤታ ታገኛለች፣ እቤቴእቤታ ታገኛለች። አይደለም ለኩማ ስንት ማላውቃቸው እዚህ መጥተው ለስንት ሰው አይደለም፣ ለኩማ በእናትሽ ትናንት ያየ ነው። ማታ ኮንትና ሰጠችው፣ አንበሳ ሄለን ወርቅዬ አንበሳ ሰጠችው። ሄለንን ጥሪያት አለኝ ትርድ ምን ነው ዝም ማለችኝ ሲል ከዛ ሼር አረቁላት እኔ ደግሞ እንደቀል እንደ ቀልድ ሼር መታ አንበሳ ሰጠችው እና እንዳንዴ ወይ እና ቤታ በቃ እሱን ሳፖርት ለማድረግ ያማከለ እንደ ኢክሩ የሚዘጋጅልን እንጫወት ሰፖርት ይደረግ። በጣም በናችን፣ አንጀቴን በላው። እግዚአብሔር እንደው በመዳ ከሁሉም አንጀቴን ይበላኝ ማለት ነው። ምንም አይደለም። ወደ ቤት ታመጣ ተቀላት። ብዙ ጓደኞች እኮ አሉት። ኢቨን እዛ አሜሪካን ሀገር ጥሩ ቦታ ላይ ያሉ ሰዎች አሉ። ዙሪያው ላይ ብዙ ሰዎች ያቃል። ወደ ቤት ታመጣ። ከብቶኛል አላት። ተጨንግሮ ያለው አላያሳስብ ቤትዬ ሊሊዬ በጣም ነው ያሳዘነኝ። ልጄን በጣም ነው ያሳዘነኝ። በጣም በቃ የኔ ተራ መቼ ይሁን ያልኩት እኔ ማለቅ ሰውም ያለቀስኩትም ለራሴ ነው። ለኩም ማለቅ ሰውም ያለቀስኩትም ለራሴ ነው። እናዚህ የመዝረፍ ስትራቴጂ ማታ አወጣለች። ሰበን ሀብት አወጣለች። አወጣለች ከማጋ የዘረፉትን አብሮ እሷ ቤት እስቲ አምጡ ሄለን ዘርፋለች። አልዘረፈችው ከዚህ በፊት አሰባስቡ ብላ ለሄለን ወርቅዬ ምንድን ነው ያደረገችው? አብረ የዘረፈችውን ገንዘብ ሁላችሁ ምትረዱ ኩማን፣ እኔ የእለት ሞቴን ይስጠኝ አበሻን ከምለም፣ እኔ ቃል ምድር ለሰማይ ሞቴን መርጣለን። ስለዚህ የተዘረፈው ገንዘብ ሰውነቷን አሰራችበት ይመቻል። ሰሞኑን ውሎ ከማን ጋ ነበር ኩማ? በጣም ነው የሚመችኝ። ሰሞኑን ውሎ ከማን ጋ ነበረ? ከሰበን አፕ ጋ ነው ሰሞኑን የሚውለው ካለች በኋላ ነው ዘረፉኝ ያለችው ከሰበን አፍሪካ እያቸውም የስትራቴጂ የመዝረፍ ስትራቴጂ በደንብ እየተሰራ የተነደፈ ስትራቴጂ አለማ እቺ ሰበን ትመጣለች እንዴ አሜሪካ ያሉት ደግሞ በመርዳት ተው እንጂ ይደብራል ይደብራል ስንት ኢትዮጵያ ላይ ስንት ስንት እያለ አሜሪካ ላሉ መርዳቱ ልክ ነው እያላስ ከደው አዶን ስፖር አዶን ስፖር አሜሪካ፣ ማንም ሰው ኦቨር መስራት ይቻላል፣ ሆነ ሊፍት መስራት ይቻላል፣ የአበሻ ስቶሮች በሙሉ መስራት ይቻላል። ብዙ አክሰስ አለ አበሻ ጋር የሚሰራ እውነቴን ነው ምለው ግን እንደዚህ አይነት ሲስተሞች ይመጣል፣ ጭራሽ አሜሪካን ሀገር ውስጥ ይሁን። ኩማ ምርጥ ልጅ ነው፣ ምርጥ ልጅ ነው። ጓደኞቹ በሆነ ነገር አሰባስበው ማንሳት ይችላሉ። ብዙም የሚያስፈልገው አለ።